ሆኖ ጫት ይቅማል። ጫት አራም መሆኑን ማያቃል። ራሱ እንዴ ዱዓ እኮ አባቶቻችን እኮ ዱዓ ያደርጉበታል፣ ይሏቸዋል። ጫት አራም ነው ስትሏቸው እንዴ ይላሉ። አልልሱና ወልጀማ ውስጥ ፈተዋ በአለም አቀፍ ደረጃ ጫት ሀራም ነው ተብሎ ነው። ምድቡ ድራጉ ውስጥ ነው ምድቡ። አላህ በቁርአን ውስጥ አይምሮን ከሚጎዳ ኸምር ብሎ ነው ያስቀመጠው እና ከቁማር ይጠይቀዋል። በሁለቱ ውስጥም ታላቅ አጥያት አለበት ነው የሚለው። ከመር የሚለው ቃል የአረብኛው ቃል ከመረ ከሚል ነው። አደነዘዘ ከሚል ራሱ ይመጣል፣ ሊንግዊስቲካሊ ማለት ነውና ማደነዘዣ ማለትም ነው። ስለዚህ አይምሮ የሚያደነዝዝ ነገር በአጠቃላይ ማንኛውም ነገር የተከለከለ ነው። ሲሻ ሚሁን፣ ጫት ሚሁን፣ ሲጋራ ሚሁን፣ ኮኬይን ሚሁን፣ ማሪዋና ሚሁን የመሳሰሉን ነገሮች አጠቃላይ አይምሮን የሚያደነዝዝ ሰው፣ ወጣቱ በዚህ ተከትቧል። ለዚህ ወጣት መድረስ አይገባንም ወይ ልንደርስለት አይገባም ወይ? ወጣቱ ጭፈራ ቤት ይሄዳል፣ ናይት ክለብ ይሄዳል፣ ዴ ፓርቲ ይሄዳል። አያውቀውም እንደ ኖርማል አድርጎ ነው፣ እንደ ሙድ ነው፣ እንደ አራድነት ነው የሚያየው። ስለዚህ ይሄ ስራ ራሱ ሁሉም ሰው መሰራት አለበት። ይሄ ደግሞ የተወሰኑ ሰዎች ኃላፊነት መሆን የለበትም። አጠቃላይ የሁሉም ሰው ነው፣ አጠቃላይ የሁላችንም ኃላፊነት መሆን አለበት። ሁላችንም ልንደርስላቸው ይገባናል፣ በትምህርት በማስተማር ስንጠራቸው ደግሞ በትህትና ማለትም ዝም ብሎ ኃላፊነት በተሰማው ስሜት እነዛ ነው። አደራ የተባሉት የተዋሱ የሚባለው ነገር አደራ የተባሉት በመጀመሪያው በሀቅ ነው የተባለው፣ ሁለተኛው ደግሞ በትዕግስት ነው የተባለው፣ ሶስተኛው ደግሞ ሌላ ሱራ ላይ ደግሞ በማዘን ነው የሚለው በማዘን በቃ እያዘንን መሆን መቻል አለበት ዳዋው መካሄድ ያለብን እና ይህን ለማለት ፈልጌ ነው ኢንሻላህ። ወጣ እንዴ እንትና አህመድ ኡስታዝ ሰላም አለይኩም። ጥያቄ ነበረኝ። እንት ነኝ ቀደም ከጠቀስካቸው ውጭ አንድ እንትን መቶልኝ ነበር ቢፎር ዚስ አይ ዋን አስክ ዩ አፖሎጂስ ያስተዳ አይ ሜክ ኤ ሚስቴክ ነው እና ለማንኛውም ፎቶ በለኝ እንዲያሩ ጣልቃ ገቡትና እንትና ትንሽ እና የተጠቀሰው አንቀጽ የተጠቀሰው አንቀጽ ሁለተኛ ተስሎንቄ ምዕራፍ አንድ ከቁጥር 11 12 ባለው ነው። እና ማለት አንቀጹ ይሄን አይል የሚከብድም አይደለም ግን አንተ ከተጠቀስካቸው ውስጥ አላየዋቸውም። እና ሁሉም ነገር አፕግሬድ መሆኑንም እኔ በቅርብ ነው ያወቅኩት። ሁሉም ፋይሎች ኔ ጋር ነበሩ ከዚህ በፊቶቹ እኔም ራሴን አፕግሬድ እያረኩኝ ነው። እና በጣም በተለየ ሁኔታ ነው እና ጥቅሱ ለማንበብ ስለዚህ ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስም ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስም ስም በእናንተ ዘንድ ሊከበር እናንተም በእርሱ ዘንድ ልትከበሩ እያለ ይቀጥላል። አምላካ እያለ አምላካችን ለመጥራት የምትጠብቁ አድርጎ ይቆጥረው ዘንድ የበጎነትን ፍቃድ ሁሉ የእምነትም ስራ በኃይል ይፈጸም ዘንድ ስለ እናንተ ሁልጊዜ እንጸልያለን ምናምን ነገር እያለ ይቀጥላል ምንድን አሁን የሚቀርበው ሁለተኛ ተስሎንቄ ምዕራፍ አንድ ቁጠቆት ቁጥር ስራ አንድ እስከ አስራ ሁለት ስለዚህም ደግሞ እንደ አምላካችን እንደ ጌታም የሚለው እንደ አምላካችን የሚለው አብን ነው እንደ ጌታም የሚለው ወልድን ብለውን ያስቀመጡት ገብተዋል። ምናልባት አርጊመንትን ቢውልድ አድርገውት ከሁለተኛ ጴጥሮስ አንዳንድ ጋር ተመሳሳይ ግራመር ስለሆነ ወደዛ ወስደውት ከሆነ አላውቅም። ምክንያቱም እኔ እንደውም ሁለተኛ ጴጥሮስ አንድ ሁለትን መመታበት ጥቅስ ነው። ሁለተኛ ሰሎንቄ አንድ አስር ላይ ያለው ምክንያቱም እንትኑ ምንድነው ግራንቪል ሻርፐር ሩሉ ህጉ የሚሰራው ተመሳሳይ ነው። ከዛ አንጻር ነው እንጂ ይህንን ለኢየሱስ አምላክነት ማንም የጠቀሰ አይቻላቅም። ጠቅሰው ከሆነ አሁን በጣም ነው የሚገርመው። ለምን በዛኛ ውስጥ ሲሄዱ ሲያቀታቸውን ልክ ቲቶ ምዕራፍ ሁለት ቁጥር 13 ላይ የታላቁ አምላካችን ክብር እና የመድኃኒታችን ክርስቶስ የሚለውን የመጀመሪያው ዴፊኒት አርቲክል አለው ሁለተኛው ላይ የለውም። የሚለውን ኤፌሶን ምዕራፍ አምስት ቁጥር አምስት ላይ በአምላካችንና ማን ነው? በእግዚአብሔርና በክርስቶስ መንግስት ርስት የለውም የሚለውን ክርስቶስና ክሪስቶስ የሚለውና ቴዎስ የሚለውን ግራንፊ ሻርፕሩ ላይ አንድ አይነት ነው ስንላቸው አይ ሁለቱም ስለ ኢየሱስ ነው የሚያወራው አምላክም ክርስቶስም የተባሉም ነው ብለው እንደቀየሩት ማለት ነው በህጉ መሰረት እንደዛ ከሄዳችሁ ይህም እንደዚሁ ስንላቸው ማለት ነው እና አንዳንድ ጊዜ እንዳልኳችሁ ነው አርጊመንት ቢልድ ለማድረግ ጥንት የነበሩ ያለውን የስነፍ አፈታት እንትናቸውን ይወጣሉ። ራሱ በተለይ ፕሮቴስታንቱ ጋር የተለመደው ነገር እንደዛ ነው። ከተመቻቸው ችግር የለባቸው። አሁን መጽሐፍ ምሳሌ ምዕራፍ ስምንት ቁጥር ሀያ ሁለት ላይ ስለ ማስተዋል ና ስለ ጥበብ ነው የሚያወራው ስለ ኢየሱስ አያወራም ብለው ይላሉ። ለምን ፈጠረኝ የሚለው ነገር ስላለ ግሪክ ሰብቱጀንት ላይም ስላለ የዕብራይስጥ ማሶሬትም ላይም ፈጠረኝ የሚለው ስላለ ከአናኒ የሚል ነገር ስላለ አሁን ልክ ይሄ ነገር ሲመጣባቸው ኖ አይደለም ማለት የጀመሩ ፕሮቴስታንቶች ግን፣ ክላሲካል ፕሮቴስታንቶች እንዴት ነው ይህንን ነገር የተረዱት? እነ ማርቲን ሉተር እንዴት ነው የተረዱት? ካልቪን እንዴት ነው የተረዳው? እንትና ማን ነው ዚዊንግሊ እንዴት ነው የተረዳው? የያዕቆብ አርሜኒስ የተባለው ማጅስትሪያል ሪፎርመሮች በአጠቃላይ ሪፎርመርስ የሚባሉት እንዴት ነው የተረዱት ነው። ከዛ ደግሞ ራዲካል ሪፎርመሮች የሚባሉ አሉ፣ አናፓፕቲዝም እነ ሜኖናይት ምናም የመሳሰሉት ማለት ነው። እና አያስኬድም። አንዳንዴ የራሳቸው ኢንተርፕሬቴሽን ስላላቸው ነው እንደፈለጉ ነው በቃ ማለት አንድ ጥያቄ ስጠይቃቸው ከጥያቄው ለማምለጥ ነው እነሱ የሚጠቀሙበት፣ እንጂ ይህን ጥቅስ ቀስ ብዬ ስተያየዋለሁ፣ በዚህ መልኩ አላየሁትም፣ ጥናት ያስፈልገዋል። ክላሲካል ኮሜንታሪዎች እንዴት አድርገው አዩት? ሊንግዊስቲካል አፕሮቹ ምንድን ነው? ግራማቲካል አፕሮቹ ምንድን ነው? ኮንቴክስቹዋል አፕሮቹ ምንድን ነው? ቴክስቹዋል አፕሮቹ ምንድን ነው የሚለው ነገር ጥናት አያጠኑ። ያ ነው ትልቁ ክፍተት ማለት ነው። እስቲ ጥቅሱን ለእንደዚህ አይነት የተጠቀመበት ሰው ካለ ተጠቅመውበት ከሆነ በጣም ነው የሚገርመው። የምር ማለት ነው ይገርማል። ከእንደገና ሪባት ሪፊቴሽን እንሰራበታለን። የሆነ ሰው ለእኔ እንደዚህ አቅርቦልኝ ከዚህ በፊት ተጠቅሶልኝ አቅምና አምኖት ኤክስፔክት እና ያልጠበኩትም ነበር ይሄን። ስለዚህ ሪፊቴሽን እንሰራበታለን። አሁን ምን መሰለኛ የምናደርገው እኛ ቴሌግራም ላይ ዝም ብዬ ይለቃለሁ አንዳንድ ጽሁፍ ማለት ነው። እና ለቅና ከዛ በኋላ ፊድባኩን አየዋለሁ የተወያዩበትን ምናምን ነገር። በአብዛኛውን ከውጭ ነው የሚያመጡት እነሱ። ትርጉም ስራ ነው የሚያመጡት የራሳቸው ነገር የላቸውም። የኔን ግን የቴሌግራም ላይ የምጽፋቸው ጽሁፎች አርጊመንቶች፣ በአጠቃላይ ከማንም ሰው ኮርጅ አይደለም። አላህ በሚያውቀው ማንም ሰው ጋር አያገኙትም። ከከሌ አግኝቶ ነው ይዞ የመጣው የሚል ነገር የላቸውም። የእነሱ ግን ከአንሰሪንግ እስላም ላይ ነው የሚያመጡት። ከነ ሻምሻሙስ ነው የሚያመጡት፣ ከአንቶኒዮ ሮጀርስ የሚያመጣቸው ሙግቶች ነው እያመጡ ያሉት ለእነሱ ደግሞ እኔ ደግሞ ሬፊቴሽን ቁጭ አድርጌ ያለው ለግብረ መልስ ለክፉ ቀን ብዬ ማለት ነው ምክንያቱም የሆነ ሳል ላይ ቢመጣ አውጥቼ የምጠቀምባቸው ጥሩ ጥሩ ድሮን አዘጋጅቻለሁ የቻይና የሩሲያ ምናምን ነገር አዘጋጅቻለሁ አሁን እየተጠቀምኩ ያለት በኢራን ነው በኢራንና በቱርክ ነው እየተጠቀምኩኝ ያለት ለምን ከዛ ያለፈ ነገር ስለሌላቸው ማለት ነው እና አሁን የምጠቀሙ ለጊዜው የኢራንንና የቱርክን ነው ድሮን እየተጠቀምኩ ያለሁት። የቻይና የሩሲያ ምናምን አንድ ቀን ተጠቅም ያለቀ በቃ ዝም ብለ ሪፊቴሽን ሲመጣ ማለት ነው። እና አሁን ትንሽ አለፈ ሲል አልፎ አልፎ ደግሞ የእነሱን መጠቀም እንዳለብኝ ነው የማስበው ማለት ነው። እንሻላ አያዋለሁ። እሺ፣ መርሃባ ደግሞ ሌላ ነገር አንተ ባነሳው ላይ ተጨማሪ አው አንተ ቅድም ምሳሌ ላይ ባነሳው አዲሱ መደበኛ ትርጉም ግርጌው ላይ አንተ እንዳልከው ነው ያስቀመጠው። ሌላ በጣም የደነቀኝ ሁለት ነገር መንሳት ፈልጋለሁ እና ሐዋርያ ስራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ነው የሚለው እና በግልጽ ቋንቋ አዲሱ መደበኛ ትርጉም በገዛ ደሙ ተብሎ ሊተረጎም ይችላል። አብዛኛው ፕሮቴስታንቶች ደግሞ ብዙ ጊዜ ጠንካራ ብሎ የሚያቀርቡት እሱኛው ምጉት ነው እና ለምን በደሙ ካለ ለምንድን ነው ምጉቱ ለእንትንነት የሚለው አዲሱ መደበኛ ትርጉም ራዕየ ዮሐንስ ምዕራፍ ሰባ ቁጥር አስራ አምስት ላይ ያለውን ያመልኩታል የሚለውን አስራ ዘጠኝ ሐምሳ አራቱ ይመልኩታል የሚለውን እንትናን ይነጥሏል፣ ኢየሱስን ይነጥሏል። ምክንያቱም ቁጥር አስራ ሰባት ላይ እረኛቸው ነው ስለሚል ማለት ነው። እና እዚህ ላይ የሆነ ነገር ብታይ ችግር የለውም እሱ። አምልኮ ማለት እኮ ለአንድ ነገር ለአልቲሜት የሆነ ሪያሊቲ ለአልቲሜት የሆነ ኤሰንስ መገዛት ማለት ነው። ራሱ ሰሚት ማድረግ ነው። ራሱ አምልኮ። ስለዚህ ችግር የለውም፣ ምንም እንትን የለውም። ራሱ አምልኮ ኢባዳ የሚለው የአረብኛው ቃል ራሱ ኤቫድ የሚለው የዕብራይስጥ ቃል እንደገና ደግሞ የላትሪዮ የሚለው የግሪክ ቃል እንደዛ ነው። ምንም ችግር የለው። እሱ አይደለም ነጥቡ። ግን እዛ ጋር የተባለው አምልኮ የላትሪዮ ብሎ የሚጠቀመው ራእይ ዮሐንስ ምዕራፍ 22 ላይ ቁጥር አራት ላይ ባሪያዎቹ ያመልኩታል ይላል። ማንን ነው ባሪያዎቹ ያመልኩታል? አምልኮ የላትሪዮ ብሎ የሚጠቀመው ራእይ ዮሐንስ ምዕራፍ 22 ላይ ቁጥር አራት ላይ ባሪያዎቹ ያመልኩታል ይላል። ማንን ባሪያዎቹ ያመልኩታል? የሚለው ሲባል ጀንደር ነው ያመልኩታልም የሚለውም ማስኩላይን ጀንደር ነው በጉ የሚለው ግን ኒውትራል ጀንደር ነው ስለዚህ በጉን አያመለክትም ነው እንደ አይ እንግዲህ ሊንግዊስቲካል አፕሮች ነው ኮንቴክስቹዋል አፕሮች ማነው ቴክስቹዋል በሆነ አፕሮች ደግሞ ስትሄድ ራይ ሰባት ላይ ስታየው በመቅደሱ ቀንና በሌሊት በመቅደሱ አምላክን ያመልኩታል የሚለው ከዛ ደግሞ ስለ በጉ ሲያወራ ምስኪን በጉ እረኛ በዙፋኑ መካከል እረኛ ይሆናቸዋል ነው የሚለው ያመልኩታል የሚለው ወደ በጉ ነው ወደ አምላክ ነው የመጣው የሚለውን ነገር ዘጋ የምትፈታበት እና ችግር የለውም መሰረታዊ ችግር የለውም የሆነ ሀሳቡን አያፋልሰውም ምንም እንትን የለውም የሊንግዊስቲካል ሳይሆን የቃላት እንትን ማለት ነው። ልዩነትን ያመጣው ሌላው፣ የሐዋርያ ሥራ 28 ላይ በገዛ ደግሞ የዋጃትን የአምላክን ቤተክርስቲያን የሚለው ነገር ላይ አምላክ የአምላክ ቤተክርስቲያኗን የዋጃት ለምሳሌ በገዛ ገንዘቡ የገዛውን የአቡ ሙስሊምን መኪና ብዬ ብናገር በገዛ በገዛ ገንዘቡ የተባለው ምን እንደሆነ አልተጠቀሰም። ተኪሸዋል ቦና አፕሮች በገዛ የሚለው ክርስቶስ የሚለውን ተክቶ እንደመጣ ብዙ ጥቅሶች አሉ፣ ማሳያዎች አሉ። አንድ ያዘለኝ ሌላ ደግሞ በገዛ ልጁ የሚል ነገር ማኑስክሪፕት መካከል በገዛ ልጁ ብሎ የተረጎሙት አሉ። የጌታ ብሎም የተረጎሙታል፣ አለ የጌታ ቤተክርስቲያን ብሎም የተረጎሙታል አለ። ኤኒዌይ በውስጠ ታዋቂነት ተደብቆ ይመጣል። ለምሳሌ እንትን ላይ ስትመለከተው ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የአምላክ ልጆች ይባሉ ዘንድ ከሚለው በፊት ወደ ገዛ ወገኖቹ መጣ የገዛ ወገኖቹን አልተቀበሉትም ይላል። ወገኖች የሚለው ግሪከኛው ላይ የለም የገዛ ብቻ ነው የሚለው። ግን እንግዘኛ ላይ ሲተረጉሙት የተለያየ ቦታ ላይ ሲተረጉሙት ወገኖች የሚለውን በወስተታዋቂነት አለ ብለው ይጨምሩበታል። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 አካባቢ ላይ ነው ወደ ቤቱ ወሰዳት ይላል። ወደ ገዛ ቤቱ የሚለውን ነገር ቤት የሚለው የለም በግሪከኛው ላይ ወደ ገዛ ምን ወሰደ፣ ምን ትርጉም አይኖረውም። ቤቱ ብለው ጨምረዋል። ግሪከኛው ላይ ግን የለም በወስተታዋቂነት ይመጣል። ስለዚህ በገዛ የሚለው ላይ ልጅ የሚለው በውሰት ታዋቂነት ይመጣል ብለው የሚሞግቱም አሉ። የተለያየ አርጊመንቱ ብዙ ነው። ሊንግስቲካል አፕሮች አለ፣ ኮንቴክስቹዋል አፕሮች አለ፣ ቴክስቹዋል አፕሮች አለ፣ ግራማቲካል አፕሮች አለ፣ ሂስቶሪካል አፕሮች አለ። ይሄ ሄርሜኔቲክስ ይባላል፣ የስነ ፈታት ጥናት ይባላል። ሆሞሌቲክስ ይጠቀሙ ነው። ልክ አንተ የሆነ ነገር አንድ ጥቅስ ይዘህ ስታወራቸው ትናንትና እንደነበረው ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ፣ እና የሰው ልጅ የተባለው ማን ነው? ስጋና ደሙ እኮ ስጋና ደሙ ስጋና ደሙ አለው ነው የሚባለው። ኮኒሴሶች ጋር ስናወራ ትናንትና ማለት ነው። አይ ሌላ ቦታ ይሄዳሉ። ዮሐንስ ወንጌል ምዕራፍ አንድ ቁጥር ህይወት በእርሱ ነበረች እቺ ይላል። ምንም አይገናኝም እኮ ያ ምን ይባላል? ሆሚሌቲክስ ይባላል። ሌላው ደግሞ ትልቁ ሄርሜኔቲክስ ላይ ያለው ችግር ምንድነው? ኤሶጂሲስ መስራት መጽሐፉ ያላለው ማለት ነው ትርጉም ልክ ትናንትና ነው ከትናንትና ወዲያ ሁሱ ቤት ገብቼ ነበር እና የሐዋርያስ ምንድን ነው? ማቴዎስ ወንጌል ምዕራፍ 17 ቁጥር አምስት ጀምረ ስታነበው ጴጥሮስ ዮሐንስና ያዕቆብን አርሞኒየም በሚባል ተራራ ላይ ኢየሱስ ወስዷቸው ከዛ እዛ ቦታ ላይ ሙሴና ኤልያስ መጥተው ነበረ እና ከኢየሱስ ጋር ያወሩ ነበረ። እንደሚታወቀው ኤልያስ አድርጓል ሁለተኛ ነገስት ምዕራፍ 2 ቁጥር 11 ላይ ሙሴ ደግሞ ሞቷል፣ ተቀብሯል ዘዳግም 34 ቁጥር 9 ላይ አሁን ኤልያስ ስላረገሽ ሊመጣ ይችላል፣ ከሰማይ ይመጣል። ሙሴ እንዴት ብሎ መጣ? የመጣው በአካል ነው ወይስ በመንፈስ ነው ተብሎ ሲጠየቁ አይ በአካል ነው ሊሆን የሚችለው አካሉ እዛ ጋር ፈርሷል፣ በስብሷል ብሎ ነው የሚያምኑት። ከእንደገና ተነስተው ነው አይ በቃ አምላክ ራሱ አካሉን ሊገባቸው በሚችለው መልኩ አምጥቷል። ማስረጃችሁ ምንድን ነው? አይ በቃ ታዲያ እንዴት ነው ሊሆን የሚችለው? ሳይለንት ላይ በሆነ ነበረ በሳይለንት ነው እኛ ይህንን አርጊመንት ያመጣ ነው ረሱ ስላ ሰለም ለሌትሉ ስራ ወል ሚራጅ ላይ ሲወጡ ነቢያቶችን አግኝተዋቸዋል። እንደሚታወቀው ኢድሪስና ሄኖክ ማለት ነው ሃኑክ የሚባለው ኢድሪስና ኢሳይ ብኑ መሪም አሌ ሰላም አድርገዋል። እነ ያህያ፣ እነ አደም፣ እነ ኢብራሂምን በአካል ነው ያገኟቸው ወይስ በመንፈስ ነው ለሚለው ግልጽ የተቀመጠ ነገር የለም ስንላቸው ግልጽ አይደለም። ለምን ግልጽ መሆን አለበት ታዲያ? ግልጽ መሆን ካለበት ሙሴ ከመቃብሩ ወቶ ነው የመጣው በአካል ነው ወይስ ስንላቸው፣ አንዳንዶች ስማርት የሆኑት አልተገለጸም ዘዳግማያ ዘጠኝ ላይ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠውን ግን ስላልተገለጠ በቃ ዝምታት ዝም ያለውን ዝም ማለት ነው የሚገባን ካላችሁ በቃ እንደዛ ነው። አይ ደግሞ እንትን ነው በአካል ነው አካሉን አስነስቶ ምናምን ሊገባቸው በሚችለው መልኩ ምናምን እንደዛ ይሄ ምን ይባላል? ኤሶጂሲስ ይባላል። ምን ማለት ነው ኤሶጂሲስ? ሰጊዮት ይባላል መሰግሰግ። መጽሐፉ ያላለውን ነገር ጠምዞ እንዲህ ለማለት ነው የፈለግከው ብሎ እንትን ማለት ስሮማን ፋላሲ ማለት ነው። ወይም ደግሞ ቁልሙ ማጸጽ ማለት ነው። ስለዚህ መጠቀም ያለብህ ፈትህይወትን ነው። ኤክሶጂሲስ ነው መጠቀም ያለብህ ከውስጥ ወደ ውጭ ማለት ነው። ራሱ ፈትህይወት ማለት ራሱኑ ስትፈታውና ስታፍታታው ማለት ነው። በቋንቋ ሊንጉስቲካል፣ ግራማቲካል፣ ኒ ሴኮፍ አርጊመንት ተጠቅመ ቢል ስታደርግ ማለት ነው። ኦፕቲሚስቲክ አፕሮች ስታደርግ ጠቅሰና ጣቅሰ በመረጃ እና በማስረጃ ስትሞግትና ስትሟገት ማለት ነው። ኦፕቲሚስቲክ አፕሮች ይባላል። ያኛው ደግሞ ውርድምር የሆነ ጸለምተኛው ሞግት ደግሞ ፐሲሚስቲክ አፕሮች ነው። እና ከዛ አንጻር ይው አቡ ሙስሊም መርሃባሽ ጀዛከላሁ ኸይራን፣ በጣም አሪፍ ማብራሪያ ነው። እና አዲሱ መደበኛ ትርጉም በጣም ግራ አንዳንድ ቦታ ላይ ሙጉቱን ያቀልልናል፣ አንዳንድ ቦታ ላይ ደግሞ ግራ ያጋባናልና አንተ በግልጽ አስቀምጦታል። በገዛ ደም ብሎ ማለት ነው እና ገርሞኛልና በጣም እንትን ብሏልና በጣም የሚያስገርም ነገር ነው። አመሰ ጀዛከላሁ ኸይራን ጀዛ ብስተስ ምሽ ቁጭ ብለው ላትነሳ እንግዲህ እኔ የምመክራችሁ ነገር ቴሌግራም ሊንክ አለ ላይብራሪ አለ እዛ ውስጥ ገብታችሁ ማንበብ ነው አንዳንዴ በእንትን ነው ጸሐፊው ምን አለ አልበረር እንዳልሞራ ሰው አርጎ ፈጥሮኛል አላሉ ከዛ በኋላ ዘፋኞች ደግሞ ተቀበሉትና ማለት ነው የብላቱና የህሩዊ ወለስላሴ ናቸው ይህንን ያሉት በኋላ ላይ ዘፋኙ ወሰደና አልበራ እንዳልሞራ ሰው አድርጎ ፈጥሮኛል ምናምን ብሎ እንትን አለው ማለት ነው። እና ሁሉም ቦታ ላይ መሆን አይቻልም፣ ሁሉንም ሰው ማስተማር አይቻልም፣ ለሁሉም ሰው መልስ መስጠት አይቻልም። አሁን ላይ ማለት ነው በጣም ከባድ ጊዜ ውስጥ ነን ያለ ነው። ስለዚህ ምንድን ነው ላይብራሪ ተዘጋጅቶላቸዋል። ሁለት ሺህ ሰባት መቶ አርቲክሎች አሉ። እናንተ አላህ ጊዜያችሁን ይባርክላችሁ እንጂ ገብታችሁ ዛ ውስጥ ማንበብ ነው። እስቲ ቴሌግራም ላይ ቻናሉ ላይ የሌለ ሰው ስንት ሰው አለ?

እግዚአብሔር ትለቀኛለህ። ኡስታዝ ከዛ በፊት ኡስታዝ ቆይ አንዴ እንትን ኡስታዝ ጥያቄ ምናምን የሚጠይቅ ሰው ስለሌለ ችግር የለውም። እኛም እኔም ለልጆቹ ነበር የከፈትኩት። ኦልሬዲ ወደ መተኛቱ ነኝ እኔ። እሺ ኡስታዝ እሺ በርታ። እስኪ ፈልገዋለሁ አገናኝህን ትለኝ ነበር ብዙ ቀንና እስኪ አውሪ አልያ አውራ። ፈልጉኛላችሁ፣ አታገኙኝም። እኔ ወዳለበት ቦታ ልትመጡ አትችሉም። ዛሬ ማለት ነው። ሜሴንጀር ላይ ሜሴንጀር ላይ ሰላም ምን ምን እንደፈለግሽ እኔ እንደዚህ በነዚህ ጉዳይ ላይ ከዚህ በፊት መጥቼ እሺ ቀጠሮ ይዤ ነበር። እዚህ ኮንቨርሴሽን አጎቴ እንዳመጣው እና ከዚህ በፊት ግን ሰዎች አድቫይስ አረጉኝ አንተን እንዳወራክ እና በምን መንገድ ማለት እንዳላበላሽ ብዬ ነው አካሄድ ምክንያቱም የሚሰራው የሚታወቅ ቦታ ምናምን ነው እና ቄስ ነው አክቹዋሊ እና ከሴፍቲውም ከምንም ከምን አንግል በምን መልኩ ስረዳን አለህ። እኔና እህቶቼንን እሱን ልጠይቅ ነበረ እሱን አውርቼዋለሁ። ረ ሲመቻችሁ ምናምንሻቸው ሲመቻ አይ አጎትሽን ይዘሻቸው ነና ላይቭ ላይ እዚህ ፕላትፎርም ላይ መሆኑን እኔ አልፈለኩትም። ውስጥ እኮ በሜሴንጀር ላይ አምጫቸው፣ በሜሴንጀር ላይ አምጫቸው ና ሲመቸን ሲመቻችልን ቀን ላይ የሆነ ሰዐት ሰት ላይ ታይም ሴት አፕ አድርገን ግን ኢንሻላህ እናወራለን ማለት ነው፣ አንድ ላይ ሆነን ማለት ነው በሜሴንጀር አንቺ ትደውይላቸዋለች ትደውይልኛለች ለእኔ ወይም ደግሞ ጻፊልኝ። መጀመሪያ አይመጣም አሁን ብደውይም አይመጣም። ምክንያቱም ጻፊልኝ ና አሊያ ነኝ እንደዚህ እንደዚህ ነኝ ብላይ ጻፊ ና ኖቲፊኬሽን ካየው ትይላል ማለት። አብዛኛውን ሰዎች ምንድን ነው ሰላምታ ነው እንትን የሚሉት እና ሰላምታውን ዋሌኩም ሰላም ወራመቱላ በረካቱ ብዬ መልሳል፣ ግን ለመጻፍ ጊዜ አይኖርኝ። ምክንያቱም ብዙ ሰው ነው የሚመጣው በአንዴ ማለት ነው። እና ያንን ሁላ ለአስተናግድ ካልኩኝ ኦፕሬተር ነው መሆን ያለብኝ እንቅርፍ ማለበትኛት ማለ በጣም ብሶ ነው የሚመጣው። ተሳክቶልን እንኳን ያው እዚህ ፕላትፎርም ላይ ሳዲቅን ነበር ከዚህ በፊት ተማሪ ያለው ላገናኘው የነበረው እሱ በጣም የዛኔ ዲያቆን ነበር አክቹሊ እና ሳዲቅ አልተመቸውም በሰዓቱ። ከዛ በኋላ ያው እናንተን ሳይ ሞቲቭ አዳማ ካወቀው አዳማ ማርያም ቤተክርስቲያን ነው የሚያገለግለው ማነሱ በውስጥ አውሪኝ አርግኝና ከዛ በኋላ ንትም ችግር የለውም ትላለን እንነጋገራለን። እንሻላ አመሰግናለሁ። ያው ቴሌግራም የምትፈልጉ ሰዎች ቴሌግራም አለላችሁ ገብታችሁ አንብቡ። ርርና ምርር ብላችሁ አትንጨርጨሩ፣ አትንተክተኩ። በቃ ርርና ምርር ብሎ መንጨርጨርጨ መንተክተክም ሳይኖር ያለውን ገብታችሁ አንብቡ። በጣም ብዙ አርእስቶች ተዳስሰዋል። አብዛኛው የምጠይቁኝ ጥያቄ እዛ ላይ ያሉ ነገሮች ናቸው። ሜሴንጀር ላይ እየመጣችሁ የምጠይቁት ማለት ነው እና አስራ ዘጠነኛ ዙር ደግሞ ኢንሻላ ሲጀምር ደግሞ ተማሩ። የምንቀበለው አራት መቶ ተማሪ ብቻ ነው። አሁን በስንት መከራ በቃ በልመና በምናምን በኋላ ላይ እየተንጠባጠበ አምስት መቶ ገብቷል። ኮንትሮል ማድረግ በጣም እየከበደን ያለ ነው እና መተጋገዝ አለብን። ስራ ግዙኝ፣ ስራ ግዙን፣ እንተጋገዝ ተቋሙ ላይ እንስራ። ራሱ የማስተማር ዙሪያው ላይ ቁርአን ማቅራት የምትችሉ ሰዎች አቅሩ። ኡስታዝ ብዙ ቤት ብዙ ሰው እየሰለመ ነው። እነዛ የሰለሙ ሰዎችን ኮንስሌት እያደረግን ነው እያጠናከርን ያለ ነው። ሴቶችን ከቻላችሁ ሴቶች እየገባችሁ አድሚኖችን እያናገራችሁ ለማቅራት ሞክሩ። አብዱ መርካቶ አለ፣ በሱ በኩል ማግኘት ትችላላችሁ። ወንዶችን ደግሞ ወንዶች ማቅራት ትችላላችሁ። ተጋገዙ። ውስ መተጋገዝ የሚባል ነገር ባላችሁ ጊዜ ራሱ በቀን ውስጥ ለምሳሌ ሰላሳ ደቂቃ ያህል ደቂቃ በቂ ነው። ብንተጋገዝ ብንተባበር ይህን አስቡበት። መረዳዳቱ ጥሩ ነው፣ ሀሳብ ነው። አሁን የጠፋው ገንዘብ አይደለም። በአሁኑ ሰዓት የሚያስፈልገው ገንዘብ ዲጂታል ከሆነ ቁጥር ነው፣ በወረቀት ከሆነ ደግሞ በካሽ ከሆነ ደግሞ ወረቀት ነው የሚሆነው። ምንም ጥቅም የለውም፣ ሀሳብ ከሌለው ማለት። ትልቁ ነገር የሰው የሀሳብ ባለቤት ነው። ማስተር ኬ እናንተ ቤት ስትሰሩ ቤት ከመስራታችሁ በፊት መጀመሪያ የሚያስፈልጋችሁ ማስተር ፕላን ማስተርፕላኑ ካለ በኋላ ነው መሬት ላይ አራቱ ኮርነሮች ፉቲንግ ፓል የሚባሉ የሚቀመጡት ከዛ አሳድጋችሁ ከዛ በኋላ ጎሉ ምንድነው ኮርጌት አይረንሽት ነው ጣሪያው ነው የመጨረሻው ጎሉ ልክ በላይፋችሁ ውስጥም ስኬት የሚባሉ ጎል የሚባሉ ስኬት ለመሆን መጀመሪያ የሚያስፈልጋችሁ ማስተር ፕላን አይዲያ ነው አይዲያውን በአራት ነገር ትገነባላችሁ ምንምናቸው አራቱ ነገሮች የመጀመሪያው አስፓይሬሽን ነው አራቱ ኮሎኖቹ ማለት ነው። አስፓይሬሽን፣ ከዛ ዴዲኬሽን፣ ኮንሰንትሬሽን፣ አፌክሽን። እነዚህ ናቸው። አራት ናቸው ሲደገሙልኝ። አቡ ሙስሊም ተምረሃል፣ እኛ ጋር ሳይኮሎጂ። የሚደግምልኝ ሰው አለ ሳይኮሎጂ? አልተማርክም። አራት ናቸው። ራሱ አስፓይሬሽን ፍላጎት ማለት ነው። አፌክሽን ፍቅር ማለት ነው። ዴዲኬሽን ጥረት ማለት ነው። ኮንሰንትሬሽን ትኩረት ማለት ነው። እነዚህ አራት ናቸው ምሰሶቹ፣ የቤቱ ምሰሶቹ። በነዚ ቢልድ አድርጋችሁት መጨረሻ ላይ ቢልድ የሆነ ነገር ባጠቃላይ ወደ ላይ ሳይሆን ስኬት ይባላል። ጎሉ ስኬት ነው ራሱ ማለት ነው። የመጨረሻ ግቡ ስኬት ነው፣ ጣሪያው ኮርጌት አይረንሽት የሚባለው ነገር። ስኬታማ መሆን ከፈለጋችሁ መጀመሪያ የሚያስፈልጋችሁ ማስተር ፕላኑ አይዲያ ነው። አይዲያ ከሌላችሁ ዋጋ የላችሁ። አይዲያው ብቻውንም ዋጋ የለውም፣ መሬት ላይ መጣል አለባችሁ። በወረቀት ላይ መቀመጥ የለበትም አስፓይሬሽን፣ አፌክሽን፣ ዴዲኬሽን፣ ኮንሰንትሬሽን አራት ነገሮች ናቸው። ምን ማለት ነው? ፍላጎት የመጀመሪያው ነው፣ ፍቅር ያንን ነገር ልትወሉት ይገባል። ሶስተኛው ጥረት፣ አራተኛው ደግሞ ትኩረት። እነዚህ አራት ነገሮች ናቸው። ሳይኮሎጂ የተማሩ ልጆች አያችሁ፣ ታች ያሉት ላጥላጥ ላጥላጥ ያረጉታል፣ ማሻላ ይመስላል። እንግዲህ ለዛሬ ይብቃን።

ስድስት ሰዓት ተኩል አካባቢ ነው የሚቆመው አዛን የሚለው። አዎ፣ በእናንተ ስምንት ሰዓት ነው። የእኛ ቀደም ብለን እንትላለን እንውጣለን። ጥሩሽ። ሰላም አለይኩም።